ጤና ይስጥልኝ እንደምን ሰንብታችሁልኛል? ሁሉ ሰላም ነው? ፈጣሪ ዓለማችንን ሀገራችንን፣ አካባቢያችንን ሰላም እንዲያደርግልን እየተመኘሁኝ ወደ መጣውበት ሀሳብ እገባለሁኝ። አብዛኞቻችን ጥሩ የማይባሉ ጊዜያቶችን እናሳልፋለን እንኳን እና አሁን ባለንበት የሀገር ደረጃ የዓለም ሁኔታ ይቅርና እንዲሁ ህይወት በጠባይዋ ራሱ የራሷን የሆነ የግላችንን፣ ችግሮች የጋራም የምንለው አንዳንዴ እንደ ቤተሰብም እንደ ጓደኛም የተለያዩ ሁኔታዎች ውስጥ እንገባለን። ጥሩ የማይባሉ ነገሮችን እናስተናግዳለን እና በዚህን ወቅት አንዳንድ ሰዎች በጥርሳቸው የውስጣቸውን ህመም፣ የውስጣቸውን ስሜት በጥርሳቸው ሸንግለው በውሸት ደህና ነኝ ሸፋፍ ነው የሚያስተናግዱትን በግል ያስተናግዱታል፣ ይታገሉታል። አንዳንዶች ደግሞ ላገኙት ሁሉ ያሉበትን ሁኔታ፣ የሚሰማቸውን ስሜት እያስተናገዱት ያሉትን ከባድ ችግር በማጋረት ትንሽ ቀለል እንዲላቸው ያደርጋሉ። ይሄ እንደየሰው እንደየሁኔታው ይለያያል። ጥቂት የማይባሉ ደግሞ ተደብቀው ተከልለውም ያንን ጊዜ የሚያሳልፉ ይኖራሉ እና ይኖራሉ እና የሆነ ሆኖ በእንዲህ አይነት ወቅት ጊዜ በእንዲህ አይነት ሁኔታ ሰዓት ላይ ሰዎች አስቸጋሪ ጊዜያቶችን ሲያሳልፉ ለእኛ ሲያካፍሉን ሲያጋሩን እኛ የምንሰጣቸው ምላሾች፣ ሀሳቦች፣ አስተያየቶች በጣም ተጽዕኖ ይፈጥራሉ እዛ ሰው ላይ። ያን ሰው እኔ ብሆን ብላችሁ አስቡት። የሆነ ሰው ጋር ሄዳችሁ በጣም ከብዷችሁ ተቸግራችሁ ከፍቷችሁ ጥሩ ያልሆኑ ጊዜያትን እያሳለፋችሁ ሳለ እንደምንም አመጣችሁ ለሆነ ሰው ብነግረው ይቀለኛል ይካፈለኛል መፍትሄ ቢያመጣልኝ እንኳን እያለፍኩበት ያለውን ችግር ከተረዳኝ ካወቀልኝ ጥሩ ነው ለእኔ ብላችሁ ወስናችሁ ለሆነ ሰው ስትነግሩት፣ ያ ሰው እንዴ ይሄ ችግር ሆኖ ነው እንዴ አንተማ፣ አንቺማ ምን አለብሽ የኔም ባየሹ ብሎ ስለ ራሱ ቢያወራ ስለራሱ ሁኔታ ቢነግራችሁ ምንድን ነው የምትሰማችሁ? በጣም የሚያስጠላ ስሜት ውስጥ ነው የምትገቡት አይደል? ግን አብዛኞቻችን የምናደርገው ሌሎች ላይ ይሄንን ነው። የሆነን ሰው ተከፍቶ ተበድሎ ምናምን ስናየው አንተ ምን አለብህ አንቺ ምን አለብሽ፣ ትወጫዋለሽ ትወጣዋለህ። ያን ሰው የምንመዝነው ምናልባት ከኛ እኛ ካለንበት ሁኔታ ጋር ብቻ ይሆናል። ምናልባት ደግሞ ያ ሰው ከኛ በሆነ በሆነ ነገር የተሻለ ሆኖ እናገኘዋለን። እንዲሁ በሀሳብ ደረጃም ጠንካራ ሊሆን ይችላል። ብዙ ነገሮችን እያየነው አልፏል ተሻግሯል። ግን ያ ሰው አይደክመውም ማለት ግን አይደለም የቱንም ያህል ጠንካራ ቢሆን የሚሰማው የሚያዳምጠው የሆን የሆነ ሳለ ችግሮቹ አይሸነፍም አይሸነፍም ማለት በስሜትም በምንም አይበገርም ማለት አይደለም። እና እያሳለፈ ያለውን ነገር መጥቶ ሲያናግረን ሲነግረን ሲያጫውተን ልናሳያቸው የሚገቡ ርህራሄዎች ልናሳያቸው የሚገቡ ባህርያቶች አሉ። እነዛ ባህርያቶች ከርህራሄ ስለሚመነጩ ማለት ነው። እና ወደዛ ሀሳብ እገባለሁኝ ሁሉም ሰው የራሱ የሆነ ችግር የራሱ የሆነ ፈተና ፈታኝ ጊዜ አለበት እንኳን አሁን ባለንበት ሁኔታ አሁን ባለንበት ሁኔታ በምንም አይነት ደረጃ ህይወት ውስጥ ቢኖር በምንም አይነት ነገር ውስጥ ቢሆን የተሻለ በምንላቸው ውስጥ እንኳን ቢሆን የራሱ የሆነ የሚያሳልፈው ነገር አለው እና እንደ ሀገር እንደ ሰው ራሱ እንደ ሰው እንደ እንደ ሀገር ይቅርና እንደ ሰው ራሱ ሁሉም የራሱ የሆነ እኮ የሚያጣጥመው ፈተና የሚያጣጥመው ነገር አለው ይሄ አንዱ የህይወት ጠባይ ስለሆነ ማለት ነው እና ምንም የለብህም ልንለው አይገባም። አንድን ሰው በራሱ ልክ በራሱ ደረጃ እየተሸከመው የያዘው እያሳለፈ ያለው እያስተናገደ ያለው ነገር አለ። ምናልባት የምናውቀው ያን ሰው አሁን ላይ አድጎ ወይም ሀብታም ሆኖ ወይም ትልቅ ሆኖ ነገሮች ተስተካክለለት ይሆናል። የልጅነቱን ቁስሎች ግን አናውቅም። እነዚህ የልጅነት ቁስሎች የልጅነት ሁኔታ ደግሞ አድገንም ካልታከምነው በቀር የሚድኑ ጠባሳዎች አይደሉም። የሆነ የሆነ ሰዓት ላይ የምንጨነቅበት የምንታመምበት፣ የምንደበርበት ስሜታችን የሚበረዝበት ወቅትም ይዞት ይመጣል። ከዛ ጋር በተያዘ ማለት ነው። እና ከላይ በምናየው አሁን በምናየው ሰዎችን ምንም የለባችሁም ልንል ራሱ መቻላችን ራሱ ትልቅ ድፍረት ነው። የሚያስቅ ነገር ነው። ይሄ ነው ማስበው። ምክንያቱም ቅዱስ ቃሉ እንደሚል እንኳን በዓለም ሳላችሁ መከራ አለባችሁ ይላል። እነዚም ሰዎች ከኛ ጋር በዓለም ነው ያሉት። እና የራሳቸው የሆነ መከራ የራሳቸው የሆነ ፈተና ይኖራቸዋል። በቢላ ዛ ትልቅ ቤት ውስጥ ቢኖሩት ቆንጆ መኪና ቢነዱ ምናምን ዝቅ ያለ ሰው ብቻ አይደለም ፈተና ያለበት ለማለት ያህል ነው። እና በተለያዩ ሁኔታዎች ውስጥ ያለን የስራ የወረ የአንድ ድርጅት ኃላፊ ልንሆን እንችላለን። ወይም ደግሞ የቤት ሰራተኞቻችንን የምናስተዳድር እንሆናለን። ቤታችንን ሰራተኞች ቀጥረን የምንኖር እንሆናለን። ጓደኞች፣ ጎረቤቶች በእንደነዚህ አይነት ወቅት ላይ ሲሆኑ እንኳን ያለን ርህራሄ በጣም ያነሰ ነው እና ለአንድ አለቃ ሄዶ የሆነ ሰው ያለበትን ችግር ያለበትን ሁኔታ እንደ አለቃነቱ ሲነግረው እንዲሰማው ብቻ አይደለም እንዲረዳውና የሆኑ የሆኑ ነገሮችን እገዛ እንዲያደርግለን ነው። ምክንያቱም ለጋራ ድርጅት እስከሰሩ ድረስ ያንን ነገርም በጋራ መወጣት አለባቸው ብዬ ነው እንደ ኃላፊነት የማስበው። እና ሄዳችሁ ስትነግሩ ስታወራት ግን የቤትን ችግር የግል ህይወትን ችግር መተዚ ያትቃላቅል ይላል ማለት። ርህራሄና ሰዋዊ የሆነ እኛ ሮቦቶች አደለንም ሰዋዊ የሆነ ነገሮችን የምናዳምጥበት ሁኔታ ይለያል እና ብዙ የስራ ቦታ ላይ ሰዎች እንዲሆኑም የተደረጉት በኮምፒውተር ሁሉን ነገር መቆጣጠር ይቻላል፣ ግን አንዳንዴ የሰዎችን ስሜት፣ የሰዎችን ሁኔታ፣ ሰዋዊነትን መረዳት የሚችሉ ሰዎች፣ አለቃዎች ስለሚያስፈልጉም ነው። እዛ ቦታ ላይ ለማዘዝ፣ ለመቆጣት፣ ነገሮችን ለማስተካከል ብቻ ሳይሆን ሰዎች የሚያሳልፉትንም ነገር እንዲረዱ ነው። መቼም እና ያንን ነገር አላፊነት ቦታ ላይ ስንሆን ብዙ ጊዜ ከግንዛቤ ውስጥ እናወጣዋለን። ይሄ የውሸቶቹን ለማታለል ስራ ለመበደል ማታለል ስራ ለመበደል ምናምን የሚደረጉትን አይደለም። ግን ትክክለኛ እንደዚ አይነት ያን ሰው እናውቀዋለን፣ ከዚህ በፊት ስራ ላይ እንደማይበድል ጠንካራ እንደሆነ ብርቱ እንደሆነ እና የሆነ ሳ መንገራገጭ ሲያጋጥመው ህይወት ሲከብደው ፈተናዎች ሲከቡት ስናይ ግን ቢያንስ መርዳት ባንችል እንኳን ለመረዳት መጣር አንዱ ትልቁ ነገር ስለሆነ ማለት ነው። በትንሿ ራሱ የቤት ሰራተኞቻችንን አጋዦቻችን፣ የሆነ አህያ የሚመስሉ አይነት ሰዎች ያለን እነሱ ማይታመሙ እነሱ ስሜታቸው ማይበላሽ የሆነ ማይከፉ ከኋላቸው ቤተሰብ ያላቸው እንደዛ እንደዛ ነገር አይመስለንም እና በጣም ተገርመን አዳንቀን አንዳንድ ሰዎች አይገርምሽም? አጋዥ እኮ ሰራተኛ እኮ እንደዚህ እንደዚህ ምናምን እንደዚህ አድርጋ። የሚዋሹ የሉም? አይደለም። የሚዋሹ አሉ፣ የሚያጭበረብሩ አሉ፣ የሆነ ሰበብ የሚፈጥሩ አሉ። ግን ሲያጋጥማቸው ግን ቢያንስ ቁጣችንን እና አግራሞታችንን ቀነስ ስልናደርጋ ይገባል። እነሱም እንደኛ ሰው መሆናቸውን መረዳት ስላለብን ማለት ነው እና በአካባቢያችን በጓደኞቻችን በተለያዩ ህይወት ውስጥ ሆነን ያንን ችግራቸውን በጥርሳቸው መሸፈን የማይችሉ አንዳንድ ነገርም ልደበቀውም ልደብቀውም ብንል ያሳብቅብናል መሸሸግ አንችልም። እና የዛን ሰዓት ላይ እንዲያወሩን እንዲያጫውቱን ማድረግ አንድ ነገር ነው። እና ርህሩ ልንሆን ይገባል። እኛም የራሳችን ችግር አለብን፣ የራሳችን ስቃይ አለብን፣ እቺ ደግሞ ይሄ ደግሞ ምናምን የሚሉ ነገሮችን እንደ ሰው እኛ ገሸሽ አድርገን ቢያንስ ያ ሰዓት የነሱ ከሆነ እነሱ ሊነግሩን ሊያጫውቱን ከመጡ እነሱ ልናዳምጣቸው ተገቢ ስለሆነ እና ማንም ምንም የለበትም የሚለውን አባባላችንን ደግሞ መቅረፍ እና ማንሳት ስላለብን፣ ታዲያ እንደነዚህ አይነት ሰዎች መጥተው የእኛን እርዳታ በእኛ መሰማትን ፈልገው ሲነግሩን ልናደርጋቸው ልንጠብቃቸው የሚገቡ ሁኔታዎች አሉ። ከነዛም ውስጥ አንዱ ያ ሰው ችግሩን መናገር ሲጀምር ሲያወራን በቻልነው አቅም አፋችንን ዘግተን በዝምታ የውስጡን እንዲያወጣ ልንረዳው ይገባል፣ ልናግዘው ይገባል። ያም ማገዣው መንገዱ አንዱ ምንድን ነው? ዝምታ ነው እንጂ አንተማ ጠንካራ ና፣ አንተማ ብርቱ ነ ምናምን ቀድመን የሆነ ገና የተወሰነ ያህል ገና ማውራት ሲጀምር ወ ለዚች ነው እንዲያ፣ አንተ ብርቱ ና፣ አንተ ጠንካራ ነ ብለን ልናድበሰብስና ልንዘጋበት አይገባም። ምናልባት ከቀላሉ እየጀመረል ሊሆን ይችላል የእኛን ፍረጃ የኛን ደግሞ አፋፍ ማለት ሲያዩ ደግሞ ያንን ነገር ያቆማሉ። እና በትክክል ያን ሰው መርዳት ከፈለግን ማገዝ ከፈለግን የሚያወራውን ነገር እስከ መጨረሻ ልንሰማው ይገባል። አውርቶ ሲጨረስልን ደግሞ በጣም አዝናለሁ፣ እያሳልፍ ያለው ነገር በጣም ከባድ ነው፣ ይህን ሁሉ ተሸክመሻል፣ ይህን ሁሉ አልፈሻል፣ አላወቅኩም ነበርኩ፣ እህቴን፣ ጓደኛዬን ብለን ብንችል እቅፍ ብናደርጋቸው እቅፋት ብዙ ነገሮችን ስለሚሽር፣ ያችን ደቂቃ ያችን ሁኔታ እንኳን ጤናማነት እንዲሰማ ስለሚያደርገ የስልጥኖነት ነው። ደስ የሚል ነገር ነው። እንደዛ የሆነ ሰው እቅፍ አድርጎ እንት ማለት ጥሩ። ጥሩ ነገሮችን ከሌሎች መኮረጅ ከሌሎች ማየት ራሱ ሸጋ ነው፣ ጥሩ ነው እና ያ እቅፋት ራሱ የራበው ብዙ ሰው አለና እቅፍ አድርገን ያልፋል ይሄ ጊዜ ምናምን ብለን የዛ ሰዓት ላይ ማጽናናት እንችላለን። እያሳለፉ ያሉትን ነገሮች በጣም እንደተጋራ ናቸው ልናሳያቸው እንችላለን፣ በዛ ሁኔታ ማለት ነው። ከዛም ባሻገር ደግሞ ሌላስ ልትነግረኝ የፈለግከዋለ፣ ልትነግረኝ የፈለግሸዋለ፣ እኔ ዛሬ ከአንቺ ጋር ነኝ፣ ልሰማ ዝግጁ ነኝ፣ አብሬሽ ነኝ፣ ንገሪኝ፣ ንገረኝ፣ አውራ ስታወራው እኮ ይቀላል ሸክም ይቀላል። እና እኔም ደግሞ ልካፈል ልካፈልሽ ዝግጁ ነኝ ብለን ራሳችንን ለበለጠ ጨዋታቸው ልናመቻችላቸው ልናዘጋጅላቸው ይገባል። እኔ እንደዛ ስደረግ በጣም ደስ ስለሚለኝ ማለት ነው። እና ለሌሎችም ያንን ነገር ሞክሬያለሁ የሆነ ያህል ነገር ሲቀላቸው አይቼዋለሁ። በራሴም ሕይወትም ሰርቶልኛል እና ይሄንን ነገር ልናደርግላቸው ነው የሚገባው። ተመቻችተው በደንብ እንዲያወሩ፣ እንዲቀላቸው፣ እንዲተነፍሱ ማልቀስም ካለባቸው እስኪወጣላቸው እንዲያለቅሱ ልናደርጋቸው ይገባል። ከዛ በኋላ ነው እርዳታ የሚመጣው። ከዛ በኋላ ከፈለጉ እነሱ እኔ ምረዳ ነገር አለ ወይ እኔ ምረዳሽ ነገር አለ ወይ፣ ደግሞ እናንተ ቀለል ብሎ የታያችሁም የመርጃ መንገድ ካለ ይሄን ይሄን እንደዚህ ብና ታደርጊ ያን ያን እንደዛ ብታደርገው ብለን የመፍትሄዎች እኛ ጋር ካሉ እነዛን ሀሳቦች እንደ ሀሳብ ማካፈል እንችላለን። ከዛ አልፎ ተርፎ መጀመሪያ ላይ የምንላትን ነገር ልናመጣት እንችላለን። ጠንካራ ነ፣ ብርቱ ነ፣ ብዙ ነገሮችን አልፈሻል፣ ብዙ ነገሮችን አልፈሃል እና ይሄንንም ደግሞ አብረን እናልፈዋለን፣ አሁንም ታልፊዋለሽ፣ እኔ ከጎንሽ ነኝ፣ እኔ ከጎን ነኝ እያለን እያበረታ ነው። ነገ ከነገ ወዲያ ምንም ባናደርግለት እንኳን ለዛ ሰው በዛች ሁኔታ ውስጥ መጥቶ በነገረን ሰዓት ላይ ግን ይሄንን የመሰለ ቆንጆ ርህራሄን ልናሳየው ተገቢ ነው ልናሳያ ተገቢ ነው ብዬ ነው ማስበው። ምክንያቱም እኛ ምንሆን የምንፈልገው ያንን ነው። እኔ የምፈልገው ያንን ነው። ሌላውም ሰው የሚፈልገው ያንን ነው። አንተ ብርቱን አንተ ጠንካራ ነ ብሎ ወይም ደግሞ ላይ ከሚታይ በሚታየው ነገሩ፣ ባለባበሱ፣ በሚነዳው መኪና፣ ባለው ቤት ምናምን አንተ ምን አለበ፣ አንተም ታማረራል? አረ እግዚአብሔርን ፍራ፣ አረ ፈጣሪን ፍራ፣ ምን እያልክ ነው? አንተም ስታማረር እኛ ምን እንበል ታዲያ? በፍጹም በፍጹም ሊባል አይገባም። እና ምን እንደጎደላቸው ምን እንዳጡ ካልሰማናቸው ልናውቅላቸው አንችልም። መስማት እንኳን ካልቻልን ደግሞ ምንም እንደሌለበት አንድም ያለበትንማ፣ እሱ ያውቃል ስል ከራሱ በላይ የሚያውቅ ምንድን ነው የሚባለው እና እሱ ችግሩን ያውቃል እሱ ሁኔታውን ያውቃል እሱ እያሳለፈ ያለውን ህመም ያውቃል። ስለዚህ አንተ ምንም የለብህም አንበል። ብዙ ሰው ተደብቆ የሚኖር ስለሆነ ማለት ነው እና ያንን የተደበቀበትን ነገር ደግሞ ገፎ ሊያወራ ሊያጫወተን ሲፈልግ ደግሞ በጥቂቱ ትህትናን እና በጥቂቱ ትግስትን፣ ፍቅርን ልናሳያቸው ይገባል ላለው እርግጥ ነው። እነዛ የሚነግሩን ሰዎች ከኛ ጋር ሲነጻጸር በጣም በጣም ትንሽ ነገር ሊሆን ይችላል። እኛ እያሳለፍን ያለ ነው ወይ እኛ ዝም ብለን ችለንበት ደብቀ ነው፣ ብናገርም አይረዱኝም ብለን ዝም ብለን እየኖርን ይሆናል። ባህሪያችንም ደግሞ ዝም ማለትም አለማጋራትም ይሆናል፣ ተደብቆ መኖር ይሆናል፣ ስቆ ማለፍ ሊሆን ይችላል። እና የግድ የነዛን ሰዎች ስንሰማ ሊቀልብን አይገባም። ሁሉም ሰው ባለበት ሁኔታ፣ ባለበት ጊዜ፣ ባለበት ሰዓት፣ ባለበት ወቅት ላይ እያስተናገደ ያለው ችግሩ ለእሱ ከባድ ነው። ሸክሙ ለየቅል ስለሆነ ማለት ነው። እና እነዚህን እነዚህን ነገሮች ከግንዛቤ ልናስገባ ይገባል እላለሁ። አቃለው እንደ ሀገርም እንደ ዓለምም አልፎ አልፎ በምንሰማቸው ነገሮች፣ በተለያዩ ሁኔታዎች ጥሩ ነገር የለም፣ ጥሩ ስሜት የለንም። ቢሆንም ግን አንዳችን ለአንዳችን ልንቆም፣ ልንያያዝ፣ ልንደጋገፍ ይገባል። ይህም ደግሞ ችግራቸውን ከመስማት ከመጋራት ይጀምራል እላለሁኝ። እኛም በተራችን ለሆነ ሰው ሸክማችንን ማካፈሉ ማውራቱ ጥሩ ነው። ያቺ ሰዓት ግን የሆነ ሰው መጥቶ በሚያውራን ሰዓት ግን ያቺ ሰዓት የዛ ሰው ናት እና ለዛ ሰው ልንሰጠው ይገባል፣ ትኩረታችንንም፣ ፍቅራችንንም፣ ርኅራኄያችንንም እላለሁኝ እኛም ለሌሎች ማጋራታችንን ማውራታችንን ማጫወታችንን ደግሞ ስለሚቀል ምንድን ነው ባይጠፋም ሕመሙ ባይጠፋም ነገሮች እንትን ባይሉም እንደ አጋጣሚም ደግሞ የሚያግዘንም የሚያቀልልንም ሊኖር ይችላል በማውራታችን። ካለመናገር ደጃዝማችነት ይቀራል ነው የሚባለው እና ባለማውራታችን ባለመንገራችን ረጅም ጊዜ ልንሰቃይበት እንችላለን። ግን ብናጋራ ግን ምናልባት እኛ ጋር የከበደው ነገር ሌሎች ጋር ሊቀል ይችላል። ለእኛ ያጠረን ነገር ሌሎች ጋር ተርፎም ሊሆን ይችላል። እንደዛውም ደግሞ ከምንም በላይ መናገርን የመሰለ የአእምሮ ህክምና ደግሞ የለም። ማውራትን የመሰለ የአእምሮ ሰላምን የለም። ትንፍስ ማለትን የለም። እና ዝም ብላችሁ አምቃችሁ አትያዙት ማውራት ላለባችሁ መንገድ ላለባችሁ ሰዎች አውሩ። እንደዛውም አንዳንዴ መተንፈስ ከፈለጋችሁ ደግሞ ለማታውቁትም ሰው ድንገታዊ የሆነ ቦታ አራቅ ብላችሁ ሄዳችሁ ነገ ላያችሁ ለማይችለው ሰው ትንፍስ ብላችሁ ኑ፣ አውሩ፣ ተጫውቱ። በጣም ጥሩ ነገርም ስለሆነ ማለት ነው። ባይጠፋልንም ችግራችን ባይጠፋ ራሱ ይቀልልናል፣ ቅልል የሚል ስሜት ይሰማናል እና ማውራትን እንደ መጥፎ ነገር አትዩት። እንደውም እንደ አንድ ጥሩ ሕክምና ጥሩ ነገር ልታዩት ይገባል እላለሁኝ። ለዛሬ የያስብላችሁ ይህንን ይመስላል። ሀሳቡን ከወደዳችሁት ቪዲዮን ላይክ ሰተረጉ እንዳትወጡ። እንደዛውን ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል እጠይቃለሁኝ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ።